ሰላም ውድ ያገሬ ልጆች፣ የኔ ዩቱብ ላይ የተመዘገባችሁትን እያ ሚዲያ ላይ ኮመንት የሰጣችሁኝ፣ እንዴት ናችሁ? የኔ እናቶች ደህና ናችሁ ወይ? እኔ ያለሁላችሁ። በዚህ በአዲስ ቪዲዮ የመጣሁት ዛሬ በቃ ብዙ ኮመንቶችን በማስመልከት ነው እና ማለትስ የቻልኩትን ያህል መልሻለው ለሁሉም ግን አሁንም እቀጥላለሁ መመለስ እና ዝም ያልኳችሁ እንዳይመስላችሁ፣ በዚያ አጋጣሚ። ሌላው ደግሞ አሁንም እንግዲህ በዛው ሀሳብ ልቀጥልና ማለትስ በሚዲያ ላይ በወጣሁበት ሀሳብ ማለት ነው እና ብዙ ጊዜ በባህላችን ብዙ ኮመንት ላይ አይቻለው እንግዲህ በባህላችን ይሄ ልጆችን ጥሩ ምግባር እንዲኖራቸው መማታት፣ መሳደብ፣ መራገም የተለመደ ነገር ነው አገራችን ላይ፣ በተለይ በፊቱ ትውልድ ማለት ነው። ግን እኔ በእኔ በኩል ትክክል አይደለም ብዬ ነው ማስበው፣ እንደነገርኳችሁ በፊት ላይ ማለት ነው። ምክንያቱም ያ ልጅን ጨዋ ለማድረግ እንትን አይልም አይበጅም፣ መማታት ለምሳሌ። ምክንያቱም ልጆችን ጭምት እንዲያደርጋቸው አንድ ነገር እኔ ብዙ ካጠናሁት ውስጥ አንዱ ነገር ማለት ነው። በህይወቴ ሂደት ማለት ነው፣ በእኔ ላይ በደረሰውም እና ልጆች ሳሳድግ በነበረው ሁኔታ ማለት ነው፣ በተቻለኝ መጠን ራሴን እቆጣጠር ነበር። እንደዛ አይነት ነገር እንዳይደርስ ማለት ነው። እና ልጆች የተወሰነ እድሜ ላይ ሲደርሱ፣ የተወሰነ እድሜ ላይ በቃ እንትናቸውን፣ ጸባያቸውን ማዳበሪያ ደረጃ ላይ ሲደርሱ የራሳቸውን የሆነ ጸባይ የሚያዳብሩበት ሰዓት ላይ ከተረገሙ፣ ከተሰደቡ፣ ከተደበደቡ ያንን የሚያዳብሩትን ነገር ያ እንትን ያስተጓጉለዋል። እነሱ ወደፊት እንዳይቀድሙ ብዙ ነገር ነው የሚያበላሽባቸው። ምክንያቱም ተጽዕኖ እንትናቸው ላይ ተጽዕኖ ነው የሚያመጣው። የወደፊት ህይወታቸው ላይ ተጽዕኖ ያመጣል። ብዙ እናቶች እናቶችና አባቶች ልጆቼ ለምንድንነው እንትን ላይ ፍሬያማ ያልሆኑት ብለው ሲያስቡ ቆም ብለው ያንን ነገር ይረሱትና አያስቡትም እንጂ፣ ከልጅነት ጀምሮ ብዙ የሚመጣ ተጽዕኖ፣ እንደዚህ አይነት ተጽዕኖ ብዙዎችን አሁን ለምሳሌ በጣም ከሚገባው በላይ መቆጣጠር፣ ማሰር፣ መራገም፣ ማስፈራራት፣ መማታት ምናምን የህይወት ዘመናቸውን እንዲስተጓጎር ያደርጋቸዋል። ይሄ እኮ ስለ እውነት ከሆነ እንግዲህ እኛ የነጮች ባህል የለንም የራሳችን ባህል ነው ያለን። ግን አንዳንድ ጥሩ ባህል አለ፣ አንዳንድ ደግሞ መጥፎ ባህል አለ። ከባህል ውስጥ መጥፎውን ደግሞ በመመካከር ማስወገድ ጥሩ ነው። ህብረተሰቡን የሚጎዳ ነገር ቢቀየር ምን አለበት? ምክንያቱም እኛ የምንፈልገው ሁላችንም በሀገራችንም ላይ እናትና አባቶችም መልካም ቦታ እንዲደርሱልን ነው የምንማተው፣ ይላሉ አይደል። ግን የተመቱ እና የተደበደቡ ልጆች ደግሞ ብዙዎቹ እንደው በአጋጣሚ ጥሩ ቦታ እንኳን ቢደርሱ ግን ብዙ በማህበረሰባዊ ህይወታቸው ላይ ያ ነገር ብዙ ቦታ ላይ ያንጸባርቃል ያ ነገር ያ ፍርሀት ወደፊት የሆነ ነገር ቆራጦ ነው እንዳያደርጉ ያደርጋቸዋል። ወይም ደግሞ የሆነ በጣም መጥፎ አይነት ትዳር ላይ ወይ ደግሞ መጥፎ አይነት ጓደኝነት ላይ ሲገቡ ያንን ነገር ጥለው እንዳይወጡ ያደርጋቸዋል። ማለት በዛ ፍርሃት፣ በዛ ጭምትነት ያንን ነገር ጥለውት እንዳይሄዱ ነው የሚያበረታታቸው እንጂ የቆራጥነት ባህሪያቸውን ያጠፋባቸዋል። በልጅነታቸው ያስፈራቸው ነገር ማለት ነው። በአጠቃላይ ያስራቸዋል፣ እነሱነታቸውን ያጠፈዋል። እና በዚህ የተነሳ ይሄ ነገር እውነቴን ነው የምለው አስር ጊዜ መደጋገም አይሆንብኝና ግን እኔ አስሬም ሀምሳም ጊዜም ቢሆን ብደጋግሞ ደስ ይለኛል እስከሚቆም ድረስ ማለት ነው በዚህ ጉዳይ ማለት ነው ምክንያቱም የወደፊት ህይወቱ የአንድ ህፃን ልጅ እንዲታነጽ ከፈለግን ማለት ነው በተቻለን መጠን ራሳችንን ተቆጣጥረን ቁጣችንን ተቆጣጥረን ያንን ነገር እስኪ ለማስተዋል መሞከር ይሄ ልጅ ይሄ ህፃን ልጅ ምን አይነት ባህሪ ነው ያለው ቤትኛው በኩል ነው ሊገባው የሚችለው። ከዚህ ውጭ እስኪ በምክር ነው እስኪ የሚያስፈልገውን ነገር አድርጌለታለሁ ማለትስ። አንዳንድ ጊዜ አንዳንድ ወላጆች በእንትን በቁሳቁስ በኩል የማይመቻቸው የሌላቸው ይኖራሉ። እሱ አይደለም ጥሩ ስነ ምግባር መስጠት ማለት በቁሳቁስ አይደለም። የቁሳቁስ ነገር ስላሟላንላቸው ለልጆች አይደለም ግን ፍቅር ስለምንሰጣቸው ፍቅር ስንሰጣቸው ስናዳምጣቸው፣ እስኪ እንደው ትንሽ እንኳን ዎክ አድርገን። በአሁኑ ሰዓት ደግሞ አዲስ አበባን አይቻታለሁ፣ ቆንጂ ሆናለች። ሌላውም ሌላውም ቦታ ሌላ ሌላ ክፍለ ሀገርም ቆንጆ ሆናል እና ብዙ ወክ ማድረጊያ ቦታዎች አሉ። ይዘናቸው ወተን መንገድ ላይ እየተራመድን እያለ እያበረታተናቸው፣ ጎበዝ ልጄ አንድ ቀን እኮ አንተ ትልቅ ቦታ ትደርሳለህ። በቃ እንዴት ነው ታኮራኛለህ? አሁንም ኩራቴነ። በቃ ፖዚቲቭ የሆኑ ነገሮችን እየተናገርን ብናበረታታቸው በጣም ደስ ይላል። አሁን ለምሳሌ ውጤት አምጥተው ከስድስት አራት ሲያመጡ ለምሳሌ ያህል ማለት ነው አራት በጣም ጎበዝ ግን እኔ በጭንቅላት እተማመናለው፣ ስድስት ማምጣትም ትችላለ ምናምን እያለን የምናሳድጋቸው ከሆነ ውጤታማ ይሆናሉ። እንደገና ደግሞ ልጅን ማሞላቀቅ፣ አሞላቁ አላልኩኝም በእርግጥ ምክንያቱም ልጆች ገደብ ያስፈልጋቸዋል። ገደብ መስጠት ፍቅር መስጠት ማለት ነው በሆኑ ሁኔታዎች ላይ ግን። በፍቅር በኩል ግን ገደብ አትስጡ፣ ገደብ አያስፈልገውም። ፍቅር ፍቅር ምንም እንትን የለውም፣ ገደብ የለውም እና በቃ ከመጠን በላይ ነው ፍቅር መስጠት። እግዚአብሔር ከመጠን በላይ አይደለ ፍቅር የሚሰጠን ለእኛ። ስለዚህ ለልጆቻችን ከመጠን በላይ ፍቅር ብንሰጥ በጣም ደስ የሚል ዜጋ ይሆናሉ ማለት ነው አይደለም። ህዝብ የሚጀምረው በእናትና በአባትና በልጆች ነው አይደለም እንዴ ከዛ በኋላ ደግሞ ወደ ማህበረሰብ ያድጋል ማህበረሰቡ ደግሞ ወደ ከቀበሌው ደግሞ ወደ ማህበረሰብ ከዛ በኋላ ደግሞ ወደ ሀገር አይደለም ጥሩ ዜጋ የሚሆኑት ፍቅር የሚሰጡት ፍቅር በደንብ የተሰጣቸው ልጆች ናቸው ብዬ ስለማምን ነው ኔ እንትን ወይ እንትን ልበል ብዬ አይደለም፣ ምንድን ነው የሚባለው አዋቂ ነኝ ብዬ አይደለም ወይም ደግሞ ከማንም ሰው በልጬ አይደለም ወይም ደግሞ የሳይኮሎጂስት አስተማሪ ስለሆንኩ አይደለም። ግን እኔ ሁሌ የምለው በህይወቴ ዘመን ውስጥ የደረሰውን ነገር እኔ ላይ ሌላ ሰው ላይ እንዲደርስ አልፈልግም። ደግሞ በህይወቴ ውስጥ የተማርኩትን ነገር እና ያ ነገር ውጤታማ የሆነውን ነገር ደግሞ ለሰዎች ማካፈል እፈልጋለሁ። ምክንያቱም በጣም ደስ ይላል። እንደው አንዳንድ ጊዜ እንደዚህ ስንመካከር ሶሻል ሚዲያን በጥሩ ነገር ስንጠቀመው አሁን ለምሳሌ ማህበራዊ ጉዳይ ለሆኑ ነገሮች አሁን አሁንም እንደገና እያዋ ሚዲያን በጣም ስለምወደው እሱ የኔ ምሳሌዎች ናቸው ብዬ ስለምገምት እንደዚህ እንደዚህ አይነት መልካም ነገር ሲሰራበት በጣም ደስ ይላል። እኛም በአቅማችን ማለትስ አማተር በሆንም እንኳን ግን ድምፄን እስካወጣው ድረስ ግን ለመልካም ቢሆን ብዬ ነው ከራሴ እንትን ከራሴ ልምድ እስኪ ለሰው ደግሞ የኔ ልምድና እኔ ህይወት ላይ የጠቀመኝን ነገር ለምን አልናገርም ብዬ ነው ሶሻል ሚዲያ የከፈትኩትና በዛውም ደግሞ ያገሪል ይቅርታ በመሀል አቋርጬ ነው። ያው እንደምታዩት አሁን ደግሞ ወደ ጄኔቫ መተን ጄኔቫ አፓርትመንታችንን ያለነው ለዛ ነው ትንሽ ባክግራውንዱ የተቀየረው። እሺ። እና አሁን ስለ ጉዳዩ ስንቀጥል እና ሶሻል ሚዲያን በደንብ የምንጠቀመው ከሆነ ከእያንዳንዳችን የተለያየ ነገር ልንማማርበት እንችላለን ብዬ እገምታለሁ እና አሁን ለምሳሌ አንዳንድ ጊዜ ትዝ ይለኛል። ከእብድ ሰው እንኳን መንገድ ላይ ባዶ ራቁቱን ሆኖ ከሚያወራ ሰው እንኳን ቁም ነገር መማር ይቻላል። እውነቴን ነው ምለው እና እንኳን እኛ ጤነኞቹ በቆመን ያለ ነው ይቅርና ለማለት ነው። ሁሉም ሰው ከሁሉም ሰው የሆነ ነገር መማር ከትንሹ፣ ከትልቁ፣ ከአዋቂው፣ ከሕፃኑ፣ ከሁሉም መማር እንችላለን ብዬ ስለምገምት ነው። እሺ፣ የእኔ እናቶች እና በነገራችን ላይ በዚህ አጋጣሚ ያው የእዩ ሚዲያን አንስቼ ነበር። ስለ እውነት ነው አሁን ለምሳሌ ብዙ ሰዎች በትዳርም በልጅም በምንም በትሩማ በብዙ ነገር እንትን ያሉ ሰዎች የተጨነቁ ሰዎች አይቻለው። እነሱ ሲት ላይ እነሱ እንትን ላይ ዩቲዩብ ላይ የሆነ የግሩፕ ቴራፒ ምናምን እንዳላቸውና እውነት በጣም ደስ የሚል ነገር ነው ለሀገራችን እያደረጉ ያሉት ። ይሄ የአይምሮ ጉዳት በጣም ከባድ ነገር ነው። ምክንያቱም ከፊት ለፊት የማይታይ ከውስጥ ስለሆነ ሰውን በጣም ጤና የሚነሳው እና የሚያበላሸው እውነት። ይህንን እንትን እድል ተጠቅማችሁ እነሱን ማየት ብትችሉ እንዴት ደስ ይላል በእውነት። እኔ ሀገራችን እንደዚህ ቀዳሚ የሆነ መምጣቱ በጣም አስደስቶኛ ልኮራበታለሁ በእውነት እኮራባቸዋለሁ። እና እንግዲህ ይህንንም ያልኩት ምክንያቱም እኔ አሁን የራሴን አስተሳሰብ ሲሰጥ ማለት ነው በግለሰብ ደረጃ ነው እንጂ በፕሮፌሽናል ደረጃ ስላልሆነ በጣም ለከፋ ነገር ለማንኛውም ነገር ቢሆን እንደዚህ ግሩፕ ቴራፒ ያለበት ቦታ እንደ እዮዋ ሚዲያ አግኝታችኋቸው አንድ ላይ እንዴት ደስ እንደሚል አስቡት። ማንም ሰው ጀጅ የሚያደርጋችሁ የለም። በክቦ ናችሁ፣ በሰርክል አንድ ላይ ብታወሩ ከዳናችሁንም በኋላ እኔ አሁን ለምሳሌ ኢትዮጵያ በሆን ኖሮ ቀጥታ ሄድ ነበር እዛ ግሩፕ ቴራፒ ላይ ምክንያቱም ደስ ይላል። እንትን አብረን ስናወራው እንትን ስንል ምንድነው ስሙ ስንመካከር አንድ አይነት አንድ አይነት አይደንቲካል አንድ አይነት የሆነ ፕሮብሌም እንኳን ባይሆኑ እንኳን ተመሳሳይ ሁሉም ሰው ተመሳሳይ አይነት ችግር ስላለበት በጣም ደስ የሚል ጓደኝነት እና ደስ የሚል ቴራፒ ማግኘት ይቻላል ብዬ ገምታለው። በነገራችን ላይ ያው ፐብሊሲቲ ለማድረግ ሳይሆን ልቤን ስለነካኝ ነው። ይሄም ጉዳይ በጣም ደስ የሚል አፖርቹኒቲ ነው። እዛ ሀገር ላላችሁ ሰዎች ወይም ሌላ ሀገር ኖራችሁ አይዶኖ በኦንላይን ላይ ምናምን ጆይን ማድረግ ከቻላችሁ ማለት ነው እና ደስ ይላል ለማለት ነው። በዚህ ብዙ በቃ እንዴት ነው? ብዙ ነገር ብዙ ነገር ማግኘት ይቻላል ከማውራት፣ ከመጻፍ ከመናገር እንዳ እንዳው ትንሽዬ ስለኔ ልንገራችሁ እንዴት እንዳደረግኩኝ በዛ በአስቀያሚ ህይወቴ ውስጥ ሳልፍ በተለይ በስደት አለም ላይ ያለው ማለት ነው። እና በጣም ሲጨንቀኝ፣ ጭንቀት ሲመጣብኝ ጭንቅላቴ ላይ አንድ የማደርገው ነገር የነበረው መጽሐፍ አነባለው። መጽሐፍ ሳነብ በእርግጥ አንዳንድ ጊዜ አንዱን ገጽ አምስት ጊዜ ላነበውችል ይሆናል። ምክንያቱም ሀሳቤ ሌላ ቦታ ስለሚሄድ ያው እንትን በጣም ጭንቀት ምናምን ካለብን ሀሳባችን ስለማይሰበሰብ ግን ዝም ብሎ እንትን ማለት ዝም ብሎ ማንበብ። ከዛ በኋላ የተወሰነ ሰዓት ላይ ሲደርስ ሀሳባችን መጽሐፍ ውስጥ ይገባና ከዛ ካለብን ትንሽ በርደን እንትን ከሸክሙ ትንሽ ይቀንስልናል። ሌላው ደግሞ የሆነ በጣም የሚያስጨንቃችሁ ነገር ካለ ልክ ለዛ ሰው ላስጨነቃችሁ ሰው ደብዳቤ ይጻፉለት። ደብዳቤ ጻፉ። የሚላክ ደብዳቤ አይደለም በነገራችን ላይ ግን፣ ደብዳቤ ትጽፉና ከጻፋችሁ በኋላ ጮክ ብላችሁ አንብቡት የልባችሁን። ያ ደብዳቤ ያ ሰው ጋር ስለማይደርስ የልባችሁን ጽፋችሁ ስትጨርሱ ጮክ ብላችሁ ለሶስት ጊዜ አንብቡትና ከዛ በኋላ አቃጥላችሁ ሽንት ቤት ጣሉት፣ በቃ ከዛ። የእውነት ነው የምላችሁ እኔ ይረድቶኛል። በቃ የመጨረሻ ከልባችሁ ውስጥ ያ የሚያስጨንቃችሁ ነገር ይወጣል ማለት ነው፣ ይጠፋል ማለት ነው። እና በቃ ካልጠፋም እንኳን ደጋግማችሁ ጻፉት። ያንን ነገር ልክ በቁጮ ክብላችሁ ስታወሩት ይወጣል። እውነት እኔ ይገርሞኛል። በቃ እግዚአብሔር አንዳንድ ጊዜ ሳይደግ ሳይጣላም የሚባለው ይሄ ነው። ምክንያቱም የሆነ ነገር መላ ይፈጥርልናል። ለኛ ለተፈጥሯችን ለተፈጥሯችን ሁኔታ መላ ይፈጥርለታል እግዚአብሔር ብዬ ገምታለውኝ። ይሄ ነው ሌላኛው ደግሞ ቴራፒ። አዲስ ካገባሁ በኋላ ባሌን፣ ይሄ መልካሙ ባሌን፣ ካገባሁ በኋላ ያደረግኩት ነገር ምንድን ነው? ተራራ ላይ ሄድኩኝ ማለት ነው ተራራ ላይ ሄጄ እንትን ለማድረግ ልክ እንደ ሱባኤ ማለት ነው። እና እንትን ሄጄ እዛ በጸጥታ ሰባት ቀን ስልክም የለም ምንም ነገር የለም እኔና መጽሐፍ ቅዱስና አንድ ደብተር አንድ እስክሪብቶ፣ ከዛ ቁጭ ብዬ በመጀመሪያ የጻፍኩት ስንት ሰዎች ሰዎች ይቅርታ አደርግላቸዋለሁ ብዬ ያሰብኩትን ሰዎች መጽሐፍ ጀመርኩኝ። እና መቶ መቶ ሰው ይቅርታ ላደርግለት ያሰብኩት ሰው ማለት ነው ጻፍኩኝ፣ ስማቸውን ከዛ በኋላ ደግሞ በቃ የሚሰማችሁን ነገር መጻፍ፣ ከዛ በኋላ ደግሞ እንትን ከአምላካችሁ ጋር ከዛ በፊት እናንተም ያጠፋችሁትን ነገር በአንድ በኩል መዘርዘር፣ ሌላውን ደግሞ በህይወታችሁ አላደረግኩትም ማድረግ ነበረብኝ ብላችሁ የቆጫችሁትም ነገር መጻፍ። ከዛ ደግሞ በህይወታችሁ ውስጥ ያደረጋችሁትን ጥሩ ነገርም በጎን መጻፍ። ከዛ በኋላ ምንድን ነው እግዚአብሔርን ደግሞ ይቅርታ መጠየቅ። እንግዲህ ሁሉም እንደ ሃይማኖቱ ያው፣ በክርስትና ሃይማኖት ቄስ ፈልጋችሁ መናዘዝ፣ የእናንተንም ኃጢአት ማለት ነው። ከዛ ማማከር ቄሱን ምንድን ነው ማድረግ ያለብኝ ካሁን በኋላ ይቅርታ አድርግ ያለው በይቅርታ ነው የሚጀምረው። ምክንያቱም ይቅርታ ካደረጋችሁ በኋላ ነው መታችሁ ጸልዩ የሚባለው አይደለ? እሱን። ከዛ በኋላ ያንን ሁሉ እዛ ደብተር ላይ ነው የምትጽፉት አይደለ? የሚቀደደውን ትቀዳላችሁ፣ የምትጥሉትን ትጥላላችሁ። ግን ከዛ ደግሞ በጸጥታ አይምሮም መመርመር እግዚአብሔር በጸጥታ ነው የሚገኘው ይባላል። አይደለም በጣም በጩኸት ቦታ አይገኝም። እና የዛን ሰዓት ህይወታችሁ ሁሉ ልክ በቲቪ ላይ እንደምታዩት ነው የሚመጣው። ሁሉ ነገር ግልጽ ሆኖ ነው የሚታያችሁ። ለሰባት ቀን ጸጥታ፣ ለእኔ የጠቀመኝን ነው የምነግራችሁ። እና ከዛ በኋላ ያንን ሁሉ ጊዜ ይኖራቸዋል ከዛ በፊት ትጋፈጣላችሁ ከእንትን ካላችሁት ጋር ማለት ነው፣ ከህይወታችሁ ታሪክ ጋር ፊትለፊት ለፊት እና ያን ጊዜ ነው የምትድኑት። የእውነት እኔ በጣም ኔዳንኩት። ጸጥ ብዬ ሰባት ቀን ከቆየው በኋላ ባሌ መጥቶ ሲወስደኝ አዲስ ሰው ሆኜን የተመለስኩት በቃ ህይወታችሁን። ራሱ በአሁኑ ሰዓት ምንድን ነው ያለኝ ነገር በአሁኑ ሰዓት፣ እግዚአብሔርም በምንድን ነው ማመሰግነው? በምን ማመስገን እችላለሁ ጌታዬን? ብላችሁ ባለኝ ነገር እስኪ ላመስግነው ብላችሁ ማመስገን ትጀምራላችሁ። እና የሚታረመውን ታርሙና የቀረውን ደግሞ ይቅርታ ስላደረጋችሁ ያ ነገር መርዙ ከውስጣችሁ ቶሎ ላይ ወጣ ይችላል። ግን በአፋችሁ ቀድማችሁ ይቅርታ ስካላችሁ ድረስ እግዚአብሔር ደግሞ ይረዳችሁና ልባችሁን ጽድት ያደርገዋል። ከዛ በኋላ በሰላም ህይወታችሁን የህይወታችሁ መስመር እየተስተካከለ ይመጣል ማለት ነው እና ይሄንን ይህንን ነው እኔ ልነግራችሁ ዛሬ የፈለግኩት። ከዛ በኋላ ግን በሚቀጥለው ሰዓት ደግሞ ያሰብኩት ስለ እውነት ከሆነ ማለትስ የኔን ታሪክ ሁሉንም እና ያሰብኩት ከህይወት ታሪኬ ላይ ትንሽም በዛውም መጽሐፉን እንዳያችሁት ወጥቷል። እያ ሚዲያ ላይ በጥቂት በጥቂቱ ነው የተናገርኩት፣ ግን በውስጡ ብዙ ነገሮች ስላሉ በሱ ደግሞ እንድንነጋገርበት በደንብ በዝርዝር እሱን አስቤ ያለሁኝ የሚቀጥሉት ትኖች ላይ ቪዲዮዎች ላይ እንደዚ አይነት ሀሳብ አለኝ ከእናንተ ጋር ለማውራት። እንደገና ደግሞ በአማርኛ መተርጎሙም ራሴው ልተረጉም አስቤ ያለሁኝ እና ራሴው መጽሐፍ እንደገና ልጀምር ነው ያንኛውን፣ ሁለተኛው መጽሐፌን ትንሽ ከጎና አድርጌ የአማርኛውን ትርጓሚ እሰራና ከዛ በኋላ እቀጥላለሁ። ያንኛውን ግን በጣም በአማርኛ ማሳተም ስለምፈልግ እሱን እጀምራለሁ። ስለ እሱም ትንሽ ውስጥ ውስጡ እናወራለን ማለት ነው፣ ስለ እንደዛ አይነት ነገር። በተረፈ ግን እናንተ ያላችሁ ሌላ ሀሳብ ካለ በኮመንት ላይ አስቀምጡልኝ። እንደገና ደግሞ እኔን ማግኘት ከፈለጋችሁ የእውነት ማውራት በተለያየ ጉዳይ ከኔ ጋር መመካከር ከፈለጋችሁ በቲክቶክ ስልክ ቁጥራችሁን ተውልኝ፣ ወይም ደግሞ በቃ ምክንያቱም ደግሞ በዛ በሱ በቲክቶክ ላይ መነጋገር እንችላለን፣ በሜሴጁ ላይ እና ወይም በኢንስታግራም ላይም እንደዛ ማድረግ ይቻላል። እኔን ለመተባበር እባካችሁ ላይክ ዲስ ቪዲዮ ሳብስክራይብ ሳብስክራይብ ፕሊዝ፣ እና ሼር ኢት ላይክ ኢት። እና እንደዛ ከሆነ ብዙ ጊዜ አብረን ቤተሰቦንን መቆየት እንችላለን። ያለዛ በፍጹም ይሄ ቻናል መቆም ስለማይችል ካለ እናንተ መተባበር፣ እሺ፣ ፕሊዝ ላይክ ሼር ኢት ኔ ቆንጆዎች እና ለሁሉ ለምትሰጡኝ ፍቅር በጣም አመሰግናለሁ እና ሁሉንም ኢትዮጵያውያን ባለም ዙሪያ ያላችሁ በጣም ነው መወዳችሁ ማከብራችሁ። በጣም ነው የማመሰግነው። በቃ የሰጣችሁኝን የልብ ቅርጽ እንጃ በቃ በሚሊዮን በትሪሊዮን እግዚአብሔር አባት ይመልስላችሁ። በቃ በየቤታችሁ በየጓዳችሁ በያለችሁበት ቦታ በያላችሁበት ሀገር ሰላማችሁ ይብዛ፣ ፍቅር ይብዛላችሁ፣ በረከት ቤታችሁ ከቤታችሁ አይታጣ። እና በጣም በጣም ነው የማመሰግነው እና ሁላችሁም ኤርትራኖችም፣ ኢትዮጵያኖችም፣ ሙስሊም ክርስቲያኖች፣ ሁላችሁ ሁላችሁ ኢትዮጵያውያን ወገኖቼ ከሚገባው በላይ ነው ማፈቅራችሁና ማደንቃችሁ። ኢትዮጵያዊ መሆኔን እንድኮራበት ያደረጋችሁኝ እናንተ ናችሁ። በምትሰጡት ፍቅር፣ ምክር፣ ሀሳብ ከኔጋ በመቆም በወገንነታችሁ በጣም ነው የምታኮሩት። የእውነት በጣም ነው የኮራሁት። እወዳቸዋለሁ ወንድሞቼ፣ እህቶቼ፣ እናቶቼ፣ አባቶቼ በቃም ብዬ ልጆቼ ሁላችሁ፣ በቃ በጣም ነው የማመሰግነው፣ በጣም ነው መወዳችሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ እንግዲህ ያው መጽሐፉም አማዞን ላይ ወጥቷል፣ አይቻለው ኦርደር አድርጋችኋል። እወዳችኋለሁ። አክብራችሁኝ ታሪኬን ሰምታችሁ አሁን ደግሞ በዝርዝር ለማንበብ ፈቃደኛ ስለሆናችሁ እና ስለምታረጉት ትብብር ሁሉ በጣም ነው መወዳችሁ። ለእኔ በቃ ምን ያህል ደስታ እንደሚሰጠኝ ልነግራችሁ አልችልም። በጣም ነው መወዳችሁ። እሺ። እና እስከሚቀጥለው ድረስ ቪዲዮ ድረስ እንዳው እንዳትቀየሙኝ ትንሽ የአማተር ቪዲዮዎች ናቸው የምሰራው። ያው ባለኝ ማቴሪያል ተጠቅሜ ነው እንደምታቁት የልጅ እናት ስለሆንኩኝ በቃ ባለችኝ ነገር ነው የምጠቀመው። ዋናው እንትኑ ነው መልዕክቱ ነው ብዬ ስለማስብ ነው ከኋላዬ ባክግራውንዱን የሆነ ያ አልጋ ልብስ ምናምን ነገር የምታዩት ያው በቃ ዋናው እኔ ነኝ ብዬ ስላሰብኩ ነው፣ መልክቴ ነው ብዬ ስላሰብኩኝ ነው። እና በጣም ነው የምወዳችሁ። በሰላም እግዚአብሔር በሚቀጥለው ቪዲዮ ያገናኘን። እንዳትረሱ ሳብስክራይብ ማድረግ፣ በጣም ለእኔ በቃ ትልቅ ስጦታ ሳብስክራይብ ማድረግ ነው የእውነት። እና በጣም ነው የምወዳችሁ፣ ብዙ ነገር መስራት ስለምፈልግ በቃ እንዳው በእንትን እንኳን በሌላ በአቅም ጉዳይ እንኳን ባይሆን እንኳን እንዳው በምክር በንግግር በምናምን እንኳን አንደኛ ራሴን አክማለሁ ብዬ ገምታለሁ። ሁለተኛ ደግሞ እናንተን የማውቅበት የመስኮት ነው። በዚች በትንሿ መስኮት ብቻ ነው እናንተን ማግኘት የምችለው እና ለዛ ነው ማበረታታችሁ ሳብስክራይብ እንድታደርጉ ቻኔሌ ላይ እወዳቸዋለሁ። እግዚአብሔር በሰላም ያገናኘን በጣም ይቅርታ፣ ምክንያቱም ይቅርታ ለመጠየቅ እፈልጋለሁ። ለምን ቪዲዮዎቹን ቪዲዮን ይህንን ቪዲዮ ስቀርጽ ያው እንደምታውቁት እናት ስለሆንኩኝ በመሀል በመሀል እያቋረጥኩኝ ካቆምኩበት እንኳን በደንብ አልቀጠልኩኝም፣ እና ይቅርታ ጠይቃለሁ በቅድሚያ እሺ፣ የኔ እናቶች እና የሚቀጥለውን ቪዲዮ በንትን በካልሞኜ እነሱ ወይ ከተኙ በኋላ ወይ ደግሞ ዲዩቲ ሳይኖርብኝ ሰርቼ አቀርብላችኋለሁ እና እንደማት እንደማይረብሻችሁ ተስፋ አደርጋለሁ። አንደርስታንድ እንደምታረጉኝ ተስፋ አደርጋለሁ። እወዳቸዋለሁ። በጣም ነው ማከብራችሁ። እስከሚቀጥለው ቪዲዮ ድረስ ሰላም ሁኑልኝ። በጣም እግዜር አክብርልኝ። ሰላም ሁኑልኝ።